ዘወትር ከይኔ ሟጠፋ መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላም ሆን ጠዋት ማታ። አብላለች ሶሲ ለቡራዬ ማለት ነው። እንግዲህ ብዙዎቹን እያንጫጫ ያለ ቪዲዮ ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመሬዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ እንዴት አያችሁት ይሄንን ቪዲዮ? እኔ ደስ ብሎኛል፣ ምክንያቱም ሁሌም የምትለው ነገር ነው እሷ ራሷ ሶሲ ብሩኬ ወንድሜ ነው መከታዬ ነው ብላለች። እሱም ደግሞ ሶስዬ በጣም የዋህ መልካም ሴት ናት እናንተ እንደምታስቧት አይደለችም ብሎ ደግሞ ደጋግሞ ተናግረዋል ማለት ነው። ግን ብዙዎቹ ስድስት ልሳ ስድስት ስድስት ልሳ ስድስት እያሉ ኮሜንት ላይ ጽፈዋል። ሃይሚም ደግሞ ኮሜንት ሰርታለች። ምናለች ሌላ ሴት ስትይዝ እሷን እህት አደረካት ወይ ብላለች። ከዛ የኔ ቆንጆ ብላ እሷም መልሳላታለች እሱም ደግሞ እህቴ የኔ ውድ እህት ብሏል እሷም እንደጻው ማለት ነው በጣም ደስ ይላል ግን አንዳንዶቹ ደግሞ ደስ ብሏቸው ስታምሩ ወይኔ ምናምን በቃ መልካም ምኞት የተመኙላቸው አሉ ልክ እንደ እህት እንደ ወንድም ማለት ነው ብዛት ደግሞ ያሉት በቃ ስድባቸው ወይኔ። አሁን ስድስት ስልሳ ስድስት የሚያስብል ምንድን ነው? ቆይ እናንተ ለዩ እንጂ ይህን ስድስት ስልሳ ስድስት ምን አለ? ስድስት ስልሳ ስድስት የሚሰሩት ላይ እንደዚህ ትኩረት ብናደርግ። እረ ተው ሰዎች፣ ተዉ። ካሜራ ማኑ ግን ማን እንደሆነ አውቃቸዋል? ከዚህ ፕሮግራም ላይ ማለት ነው። ሁሉም ሄደዋል፣ ማንም የቀረ የለ። ካሜራ ማኑ ማን እንደሆነ ደግሞ እናንተ ለዩ። በቃ ሂዱና ፈልጉና ፈላልጉና ድረሱበት፣ ማን እንደሆነ እኔ ግን አልነግራችሁም፣ አልነግራችሁም። ስለዚህ በማታውቁት ነገር አትንጫጩ፣ አትሳደው። እሺ ይህ ብልግና ነው። በቃ በሄዳችሁበት መሳደብ፣ ሰውን መዘለፍ ስታስጠሉ፣ እውነት በጣም ነው የምደብሩት። ምንድን ነው አሁን ሃይሜ ትናንትና ያንን ባህር ዛፍ የመሰለ ልጅ ይዛ ምታለች፣ የህብረት መዝጊያ ማለት የህብረት መዝጊያ፣ የህብረት መዝጊያ የመሰለ ልጅ ይዛ ምታለች። አሁን እሷም ከዚህ ልጅ ጋር ነገ ጠዋት ወታ ብትጨፍር ስድስት ስልሳ ስድስት ልትለዋት ነው ማለት ነው እኮ ገባችሁ አይደለም ስለዚህ አንዳንድ ጊዜ ራሳችን እኔ ማነኝ ብላችሁ ወቁ ማን ነው ስድስት ስልሳ ስድስት ሀይሚ ማን ነው ብሩኬ ነው ወይስ ደግሞ ሶሲ ሶሲ ናት ወይስ ብሩኬ እስኪ ለይታችሁ ተናገሩ አንዳንዴ መስመር ታልፋላችሁ የሆነት ስትባሉ አንዳንዶቻችሁ ምን አገባችሁ እነሱ ለተዝናኑት፣ እነሱ ለጨፈሩት፣ እነሱ ለለበሱት፣ እነሱ ለተደሰቱት ነገር ምን አገባችሁ? እናንተ የሚያገባችሁ ነገር አለ ሲቀጥል ትናንትና ተናግሯል። እሱ አይመለከታችሁም። እኔ መዝናናት እና ነጠላ ለብሶ ይሄድላችሁ እንዴ? እንዴ ልጁ መደሰት አይችልም? መጨፈር አይችልም? እኔ በጣም ነው የምትገርሙ አንዳንዶቹ። ኝኝ የምትሉት ነገር ማለት ነው። ሀይሚ እኮ አልተናደደችም። ሀይሚ የት ነበረች በዛ ሰዓት? ታውቃላችሁ የት እንደነበረች ሀይሚ በማታቆት ነገር ዝም ብላችሁ እየገባችሁ አታዳክሩሽ። እውነት ግን ይህ ህዝብ በቀ፣ ምክንያቱም ህዝባችን በጣም ብዙ ስለሆነ እናንተን ከህዝብ እኩል አልቆጥራችሁም፣ አንዳንዶቻችሁን ማለት ነው። የሰው ደስታ እኔ ብሮኬ እያለቀሰ ቢሆን የመጣው እዛ ጋር ትደሰቱ ነበረ ማለት ነው። እያለቀሰ ቢሆን የመጣው ማስታወቂያ ነበረ ሄደን ነበረ አለ እዛ ከሶሲ ጋር አይታችሁኛል እና አውጥታችሁ ብዙ ነገር ስትሉ ነበር። ምን አገባችሁ ብሏችኋል። አሁንም ቢሆን አያገባችሁም። መብቱ ነው መጨፈር፣ መደነስ። ምን አልጋ ላይ ወጥቶ ተኝቶ አይታችኋል ይዛችሁታል? ዝም ብላችሁ የምታዳክሩት ማለት ነው። አይመለከታችሁም። እንደውም ከዚህ በኋላ እኔ ዝም አልልም። አጠጣችኋለሁ፣ እያንዳንዳችሁን አጠጣችኋለሁ ማለት ነው ከልክ የምታልፉትን ሰዎች መስመር የምታልፉትን ማለት ነው። አንዳንድ ጊዜ ሆነ እኔ እኔ ማነኝ ብላችሁ እወቁ። እናንተ ስለምትዝረከረኩ ብቻ ልክ ሰውም የሚዝረከረክ ነው የሚመስላችሁ። አሁን ባለፈው በባለፈው ፕራንክ አሁን አልጋው ላይ ስለተገኙ ብቻ ፕራንክ ስለሰሩ ብቻ ይሄ ወራዳ፣ ይሄ እንትን፣ ይሄ ምናምን፣ ይሄ ራሱን የማይታመን ሰው ሰውም አያምንም አያምንም ሰውን እራሱ እኮ ራሱ የማይታመን ሰው ማለት ነው። ስለዚህ መብቱ ነው። ከፈለገው ሰው ጋር መጨፈር መደነስ መብቱ ነው። ማንም አይከለክለውም። አይደለም እናንተ ቀርቶ ወንድሞች እራሱ አይከለክሉትም። ህፃን ልጅ ያደረጋችሁት እንዴ ብሩኬን? እሱ እኮ ማለት ነው የሚጎዳውንና የሚጠቅመውን ለይቶ ያውቃል። ወደ ትክክለኛው ስትሄዱ ደግሞ ማለት ነው ከሀይ ሚጋ ነው ከሀይ ሚጋ ነው ከሀይ ሚጋ ነው። መጨረሻውም መጀመሪያውም ሀይሜ ናት። ዝም ብላችሁ አትለፍልፉ። እናንተ አይገባችሁም፣ ግን ሲነገራችሁ ራሱ አይገባችሁም። አንዳንዶቻችሁ ማለት ነው። እሱ ያችን እንኳስ ሊዳን ይዟት እንኳስ ሲመጣ ማለት ነው፣ ፈታ በሉ እንዳትናደዱ፣ ምንም ነገር እንዳትሳደቡ ስትባሉ ራሱ ማለት ነው የምትሉ ልጆች አላችሁ። እኔ እናንተ በጭንቅላታችሁ ራሱ በጥብጦ ቢያጠጧችሁ አይገባችሁም፣ እውነት ለመናገር እና ልጁን ተፋቱት በቃ እንዴ! ፈታ ይበልበት ምነው ካልታሰርክ ካልታሰርክ በቂ የሆነ እንዴት ነው መሬት ተንደፍ ድፈህ በቂ የሆነ ነገር ካሉን ካላችሁት ምን ያደርጋችሁ? ዋይ እንዴ የግድ ነው እንዴ? ያላደረገው ነገር የለም። ብዙ ጥረት አድርጓል። በቃ ሰላም ለመፍጠር ሄዷል። በቃ ደግሞ ቀን ጠብቁ፣ ጊዜ ጠብቁ። ሁሉ ነገር ይስተካከላል። ምንድን ነው ይሄን ያክል ያዙኝ ልቀቁኝ ማለት እንደውም እናንተ ናችሁ ስድስት ስልሳ ስድስት ባለጌዎቹ እናንተ ናችሁ። እሱ አይደለም ወይንም ደግሞ ሶሴ አይደለችም። ሶሴ እንደውም ፈታ ያለች ልጅ ናት። እውነት እኔ ተመችታኛል። ፈታ ያለች ልጅ በቃ ጣጣ የሌላት ግልጽ የሆነች ልጅ ናት። እናንተ አላችሁ ከካሜራ ጀርባ የምትሞዳ ሞዱ የምትላላሱ። እያንዳንዱሽ ጉድሽ እኮ ቢታይ በጣም ብዙ ጉድ ያለሽ ነሽ በየቤትሽ ማለት ነው። ግን እነሱ ሶሻል ሚዲያ ላይ ስለወጡ ብቻ ለምን በቃ ለምን ይደሰታሉ? ለምን ይጫወታሉ? ለምን አንድ ይሆናሉ? ኧረ ወደ እዛ በጣም ነው የሚደብረው እንደዚህ አይነት ነገር። እሺ ወጣት እኮ ነው ልጁ ቢያንስ። ይሄ ልጅ ኦኬ፣ እስኪ እንደው እንደው ለየት ያለ ባህሪ። አያያ ይሄ ዘፈን አሁን ነው። ይሄ አጨፋፈር አሁን ለፍቅረኛ እንጂ ለወንድም ለእህት አይሆንም ምናምን ብ የማታውቁትን ነገር አዳክሩ፣ ዝም ብላችሁ እነሱ በቃ የእናንተን አቴንሽን ይፈልጋሉ። በቃ ስለሚፈልጉ እኮ ነው እንደዚህ አይነት ነገር የሚሰሩት። እነሱ ለይታ ተብሎ ይችን ቪዲዮ ቁርጥ አደረጉ ለቀቋት፣ እናንተን ለማንጫጫት ማለት ነው። እናንተ ስለማይገባች ሁሌ ስለምታለቅሱ ነቄ የሆኑ አንዳንድ ጊዜ ዋይ ጉድ እኮ ነው። እኔ አሁን ሀይሜ ከዚህ ልጅ ጋር እየጨፈረች ቤት በጣም ምንም አይመስለኝም። ከዚህ ከአዲሱ ፍቅር ነው ፍቅር ነው ቦስ ከሚባለው ልጅ ጋር። ምክንያቱም እያንዳንዱ ነገር ስለገባኝ ማለት ነው ምን ስላለ ምን እየሆነ እንደሆነ በደንብ አድርጌ ስለማቅ እና ትንጫጮሽ መብታቸው ነው። እንደፈለጉ ይስሩ፣ በቃ አለቀ። ስራ ነው ተብላችኋል፣ ስራ ነው ተብላችኋል። በቃ ጠልኮ ነው ደግሞ አንዳንዳላችሁ ቀፉ የሆናችሁ ዩቲዩበሮች ደግሞ አላችሁ እንጂ እሱ ብሩኬን የምትሳደቡ